የሚሰራጩ መረጃዎች እንዲሁ ሚሊዮኖች ይቀባበሏቸዋልና በእርግጥ ተገቢ የሆነ ስጋት ያላቸው ሴቶች መኖራቸውን ያህል ደግሞ ያን ያህልም ደግሞ ተጽዕኖ የማይፈጥር የሆነ ስጋት ያላቸው አሉ። የእርግዝና መከላከያ ክኒኖች ያስከትላሉ ስለሚባሉት አእምሯዊና አካላዊ የጎንዮሽ ጉዳት የተሳሳተ መረጃዎች የተሰራጩ ነው። እነዚህ ተጽዕኖች እንግዲህ ምንም እንኳን የሕክምና እውቀት የሌላቸው ቢኖሩም በድፍረት ሴቶች የእርግዝና መከላከያዎች ሙሉ በሙሉ እንዲተዉ የሚያበረታቱም አሉ። ይህ ደግሞ ያው ካለው ጥቅምና ጉዳት አንጻር በማነጻጸር ነው ነገሮችን መተውም ሆነ መጠቀም ተገቢ የሚሆነው። ስለዚህ የሚዋጡ የእርግዝና እንክብሎች የአንድ ሰው ስብናና ሕይወት ላይ የሚፈጥሩት ተጽዕኖ ሊኖር ይችላል ወይ? ወይስ ደግሞ እንደ ጭንቀትና ድብር ትላሉ የአእምሮና የጤና ሁኔታዎችስ አስተዋጽኦ አላቸው ወይ በሴቶች ላይ? እኔ እንደ ሴት ስነግረው ወይም የእርግዝና መከላከያዎችን የሚጠቀሙ ሴቶች ማንኛውም አንድ ሴት የእርግዝና መከላከያ ለመጠቀም ወደ ሕክምና ተቋማት ስትሄድ ቅድመ የሚሰጣት መረጃ አለ። ምርጫ አላት። እያንዳንዱ መድኃኒት ወይም የጎንዮሽ የራሱ ጉዳቶች እንዳሉ ቀድሞ ይሰጣታል። ኢቨን የጎንዮሽ ጉዳቶችን ራሱ መርጠህ ነው ይህኛውን መድኃኒት ብትወስጂ እንደዚህ እንደዚህ አይነት የጎንዮሽ ጉዳት አለው ነገር ግን እንደዚህ ያህል ጊዜ ይከላከል ልሻል እንደዚህ አይነት ጥቅምም አለው የተሻለ ማለት ነው። ይሄኛው መድኃኒት ደግሞ እንደዚህ አይነት የጎንዮሽ ጉዳት ተብሎ በቂ መረጃ በባለሙያዎች ይሰጣል። እንግዲህ የእርግዝና መከላከያ ክኒን በተለይ ደግሞ ከአመጣቱ ጀምረን ስናነሳው በ1960ዎቹ በአሜሪካ ውስጥ ለመጀመሪያ ጊዜ ገበያ ላይ መዋል ችሏል። እንግዲህ በሁለት አመታት ውስጥም አንድ ነጥብ ሁለት ሚሊዮን ተጠቃሚዎችን ማፍራት ችሏል። ከዛ በኋላ እንግዲህ እንዲህ እንዲያ እያለ አሁን ላይ የደረሰው በወቅቱ እንግዲህ ትንንሽን ክብሎች ለሴቶች የጾታ የነጻነትና የጥንካሬ ምልክት ተደርገው ይወሰዱ ነበረ። ያልተፈቀደ የርግዝና ፍላጎትም ይኖራል። ምናልባትም በአጋጣሚ በአስገድዶ መድፈር፣ በመሳሰሉት አንዳንዴ በስተትም ሊፈጠር ይችላልና እነዚህ ደግሞ ለትምህርትና ለስራ እድገት ያዘገያሉ በሚል በዛ ፍርሀት ነበረ የተጀመረውና ከዛ በኋላ ሴቶችንም ነጻ አውጥቷል ማለት ይቻላል። እንግዲህ በተለይ ዛሬ ላይ የሚዋጥ የእርግዝና መከላከያ በዓለም ላይ ከ150 ሚሊዮን ሴቶች ወይም በግምት 16 በመቶ የሚሆኑት የእርግዝና መከላከያ ወሳጆች ምርጫ ነው የሚዋጠው ማለት ነው። ሌላው ጥምርን ክብል ወይም ኤስትሮጅን እና ፕሮጀስትሮን ወይም ደግሞ ሚኒ ፒል የተሰኙ ሁለት አይነት የእርግዝና መከላከያ ኪኒኖች አሉ። ሁለቱም ከሰው ሰራሽ ሆርሞኖች የተሰሩ ናቸው። ሁለቱም እርግዝናን ለመከላከል የሚሰሩት የሚሰሩት የማህፀን ጫፍ ፈሳሽን በማወፈር የወንድ ዘር ፍሬን እንቁላል ጋር በቀላሉ እንዳይደርስ በመገደብ በመከላከል ወይም ኦቫሪዎች እንቁላል እንዳይለቁ በማገድ ነው ስራቸውን የሚሰሩት። ይሁን እንጂ በሚዋጡ የእርግዝና መቆጣጠሪያ ውስጥ ያሉት ሆርሞኖች በሰውነት ላይ ብቻ ሳይሆን በሴቶች አእምሮ ላይም ተጽዕኖ ሊያሳድሩ ይችላሉ። እንዴት አያሳድሩም? ማለት ሰው ሊያሳድሩ ይችላሉ ግን ከምን አንጻር ነው የሚለውን ደግሞ እንመለከተዋለን። በተለይ እንግዲህ በስዊዘርላንድ ዩኒቨርሲቲ የሚገኙ ምሁራን ባዘጋጁት ጥናት መሰረት የሚከተለው መረጃ ቀርቧል። እንግዲህ በስዊዘርላንድ በሚገኙ ዩኒቨርሲቲ ሆስፒታል ባዝል የማህፀንና ጽንስ ሐኪም እንዲሁም ሳይኮቴራፒስት የሆኑት ዶክተር ዮሀንስ እንደሚሉት በአንጎል ላይ የሆርሞኖች ተጽዕኖ ውስብስብ ነው ይላሉ። ለአንዳንድ ግለሰቦች ኪኒኑ በአእምሮ ጤንነት ላይ በጎ ተጽዕኖ ይኖረዋል። እንደ ሰዎቹ ባህሪ ይወሰናል። በሌሎች ደግሞ ብስጭት አልፎ ተርፎም ጭንቀት ሊፈጥር ይችላል። ምናልባት የሰዎቹ የሰው አፈጣጠር ውስጣዊ እንደየ እጅናችን የተለያየ ተጽዕኖ ሊፈጥርብን ይችላል ማለት ነው። ይህ እንክብሎቹ በተለይ በሚዋጡ የእርግዝና መከላከያ ክኒሎች የስልሳ ዓመት ታሪክ ውስጥ የህክምና ማስጠንቀቂያ እጅጉን ጥቂቶች ናቸው። ምክንያቱም ብዙ ጊዜ ለአርባ ዓመታት ያህል በማህፀን ፅንስና ህክምና የሚሰሩት ቢልት ዘር የተባሉ የህክምና ባለሙያ እንደሚሉት በማህፀንና ፅንስ ህክምና ስልጠና ውስጥ የአእምሮ ጤና ርዕሰ ጉዳይ ሆኖ አያውቅም። ብዙ ጊዜ አካላዊ እንጂ አእምሮዊ ጉዳቱን ተናግረውት ወይም ደግሞ ባለሙያዎች ያንን ጉዳይ አስተውሎት አያውቁም እና ይህ ለስነ አእምሮ ሐኪሞች የተተወ ጉዳይ ነው። እንዳልኩሽ ቀደም ሲል አካላዊ ለምሳሌ እርግዝና መከላከሉን እንጂ አእምሮ ላይ የሚያደርሰው ጉዳት ጥናት ተደርጎበት የስነ አእምሮ ሀኪሞች ይሄ ጉዳይ ምንድነው ምንድነው ምንድን ተጽዕኖ የሚለውን ነገር ተመልክተው ታያቁም። እንግዲህ ሀኪሙ እንደሚሉት ከሆነ ከዚህ በፊት ስለ ክኒን ስንወያይ ስለ ካንሰር፣ ደም መርጋት፣ መደበኛ ለሆነ ደም መፍሰስ፣ የሰውነት ክብደት መጨመር የመሳሰሉትን እናወራ ነበረ። የአእምሮ ጤና ጉዳይ ግን አይካተትም ይላሉ ከተጽዕኖ አንጻር። ስለዚህ ብዙ ጊዜ ያልታየውና በተለይ የጎንዮሽ ጉዳቱ ብዙ የሕክምና ባለሙያዎች ልብ ብሎ ያላዩት ነው። በዘርፉ የተሰማሩ ተመራማሪዎችም ቢሆኑ ሊከሰቱ ስለሚችሉ የአእምሮ ጤናና ጉዳቶች ወይም የጎንዮሽ ጉዳቶች ምርምር ሳያደርጉ ቆይተዋል። እንግዲህ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ የዴንማርክ ተመራማሪዎች ጉዳዩ ላይ ጥናታዊ ወረቀታቸውን ማሳተማቸውን ተከትሎ የአተያይ ለውጥ ተደርጎ ነበረ። ከዚሁ ጋር በተያያዘና የዴንማርክ ተመራማሪዎች በ14 ዓመታት ውስጥ እድሜያቸው ከ15 እስከ 34 የሚሆኑ ከአንድ ሚሊዮን በላይ ሴቶች የአእምሮ ጤንነትን ለመከላከል የአገሪቱ ብሔራዊ ጤና መረጃ ቋትን በርብረዋል። በእነዚህ ሴቶች መሀል ከ15 ከ34 ባሉት ማለት ነው። አጥኞቹ እንግዲህ ጥምር ኪኒን መውሰድ የጀመሩ ሴቶች የሚዋጥ የእርግዝና መከላከያ ካልወሰዱት ጋር ሲነጻጸሩ ከስድስት ወራት በኋላ ጭንቀት የሚያስወግድ መድኃኒት የመውሰድ እድላቸው ሰባ በመቶ ከፍ ያለ መሆኑን ደርሰውበታል። ጥምር ማለት ሌሎችም ለምሳሌ ለሌላ ህክምና የምትወስጂው መድኃኒትም ካለ ማለት ነው። ስለዚህ ሚኒፒል የተባለው ኪኒን ደግሞ ለሚጀምሩ ደግሞ ስጋቱ 80 በመቶ ነበረ። ምክንያቱም ከዛኛው ከፍ ያለው ነው፣ 70 ከመቶ። እንደ ኤሮፓያን አቆጣጠር በ23 ሌላ የተመራማሪዎች ቡድን በዩናይትድ ኪንግደም የሩብ ሚሊዮን ሴቶች የጤና መዛግብት አገላብጦ ሲተነትን ተመሳሳይ ውጤት ላይ ደርሰዋል። እነዚህ ሴቶች የእርግዝና መከላከያ ከጀመሩ ከሁለት ዓመት በኋላ ፈጽሞ ከማይጠቀሙት ጋር ሲነጻጸር 71 ፐርሰንት ለጭንቀት የመጋለጥ እድላቸው ከፍ ያለ መሆኑን አረጋግጠናል ነበር ያሉት። እንግዲህ የዴንማርክ ጥናት የመሩት የኮፐን ሀገን ዩኒቨርሲቲ የኮፐንሃገን ዩኒቨርሲቲ የማህፀንና ጽንስ ሕክምና ስፔሻሊስት የሆኑት ኦይቨን ሌዲጋርድ እነዚህ ምርቶችን መጠቀም በመጀመርና የመንፈስ ጭንቀት ምልክቶች በመዳበር መካከል አሳማኝ ጊዜ ግንኙነት አለ ይላሉ። ይሁን እንጂ እነዚህ ሁለት የቡድን ጥናቶች በአንድ ነጥብ ላይ አይስማሙ። ምክንያቱም ሁሉም የህክምና ባለሙያዎች የተለያየ አታይ ነው ያላቸው። ከዚህ አንጻር እንግዲህ በተለይ ይህ የሴቶችን ትልልቅ ቡድኖች መረጃ መተንተንና የሚያዋጡ የእርግዝና መከላከያዎች የሚወስዱ የአእምሮና የጤና ውጤቶች ካልተወሰዱ በማነጻጸር የተሰራ ነው። እንግዲህ በአእምሮ ጤና ሁኔታ ላይ በሚዋጥ የእርግዝና መከላከያ መካከል ያለውን ቁርኝት የሚቃረኑ ሌሎች ጥናቶችም አሉ። ጥናቶቹ እርስ በእርስ የሚጣረሱ ናቸው። በኦሃዮ ስቴት ዩኒቨርሲቲ የሚገኙ ተመራማሪዎች ሀያ ስድስት ቀደም ያሉ ጥናቶችን ከገመገሙ በኋላ በፕሮጀስትሮን የእርግዝና መከላከያ ና የመንፈስ ጭንቀት መካከል አነስተኛ ግንኙነት እንዳለ ደርሰውበታል። ምናልባትም እንደ ሰዎቹ የመድኃኒት አወሳሰድ ቀደም ሲል እንዳልነውም በተለይ ተጓዳኝ መድኃኒቶችን የሚወስዱ ካልሆነ በስተቀር በስዊድን የሚገኙ ደግሞ ከሁለት መቶ እስከ ሶስት መቶ አርባ የሚደርሱ ሴቶች ላይ በተደረገ ጥናት ወይም ሌላ ምርምር ደግሞ ተመራማሪዎች ድብልቅ ኪኒን ወይም መውሰድ ወደ ድብርት ወደ ባሰ ወይ ደግሞ ድብርት ወደ መሰለ ስሜት ሊያመራ ይችላል በማለት ደምድመዋል። ስዊድን ስቶክሆልም በሚገኙ ሆስፒታል የማህፀንና ጽንሳ ሐኪም የሆኑት ደግሞ ሄለና ኮፕ ካልነር የሚዋጥ የእርግዝና መከላከያ አእምሯዊ የጎንዮሽ ጉዳቶች ዙሪያ ጥናት ውጤቶችን በማውጣት ይታወቃሉ። ና የተጠኞቹ ባህሪ ይወስኗል ይሉታል። ይህን ሲያብራሩ ደግሞ የአእምሮ ጤና ሁኔታ ብዙውን ጊዜ የሚለካው እንደ ግለሰቡ ሁኔታ መሆኑንም በመጥቀስ ነው የሚናገሩት። በተጨማሪም እንግዲህ የተለያየ አይነት ብራንዶች ከሰላሳ በላይ መኖራቸው ይጠቀሳል። እነዚህ የእርግዝና መከላከያ ብራንዶች እና የተለያየ አይነት ብራንዶችን በመጠቀም የሚመጣለ ተመራማሪዎቹ እንደሚጠቅሱት ከሆነ እነዚህን መለያየት ይኖርባቸዋል ተጠቃሚዎች። ሌላው ደግሞ ተመራማሪዎች በጥናታቸው መጨረሻ ላይ በነዚህ በግኝታቸው ላይ ተጽዕኖ ይኖራል ብሎ የጠቀሱትም አለ። እንግዲህ ይሄ የእርግዝና ብዙ ጊዜ የአፍሪካ ሀገራት ብራንዶችን ስታነሳ ስጋት የሚሆነው በተለይ የአፍሪካ ሀገር ያሉ ሴቶች ስጋት ነው ብዬ የማስበው አንደኛው ነገር ብዙ ጊዜ እነዚህ የእርግዝና መከላከያ ከቤተሰብ ምጣኔ ጋር የሚመጡ የተለያዩ ሌሎች መድኃኒቶችም በእርዳታ ነው የሚገቡት። የእርዳታ ናቸው ና የእርዳታ ሲሆን ደግሞ ኳሊቲና መጠናቸው አንደኛ ራሱን የቻለ ሌላ የራሱ ፖለቲካ አለው። ጤናው ዘርፍ ራሱ ራሱ ፖለቲካ ነው። ራሱን ችሎና የተወሳሰቡ ሂደቶች አሉት እና ለእኛ የሚመጣው የበለጠ የሚጎዳ መሀን አስቀርቶን የሚቀር ሊሆን ይችላል፣ ጤናችን ላይ ጉዳት ወይም ደግሞ በብራንድ ደረጃም ርካሽ የሆነው ሊሆን ይችላል። የተመረጠው ላይሆን ይችላል። ምክንያቱም ድሆሽ ነው። ድሀ ስለሆንክ ግን በጤና መጎዳት አለብህ ማለት አይደለም። አንደኛውን ችግር ለመከላከል ወይም የተሻለ ምቾት ለመፍጠር ብለህ ሌላ ደግሞ ዘለቃዊ የሆነ የማይፈታ ችግር አትፈጥርም። እነዛ ይመስሉኛል ትልቁ ስጋት ለአፍሪካውያን ሴቶች። እንግዲህ ቀደም ሲል እንዳልኩሽ እነሱም እንደሚሉት እነዚህ ተጽዕኖ የሚኖራቸው እንደ ስነ ባህሪ ወይም ጄኔቲክስ፣ የግለሰቡ መኖሪያ አካባቢ፣ የሚኖርበት ስፍራ፣ ከባቢ ምክንያቶች ሊኖሩ ስለሚችሉ ከነዚህ ጥናቶች ያሉ መንስኤና ውጤቶችን ማረጋገጥ ከባድ ሆኗል። ምክንያቱም በምን መልኩ ነው የሚለው አንዳንዴ ሰውየው ወይም ደግሞ ማን ነው ይህንን መድኃኒት የምትወስደው ሴት ያለችበት አካባቢ የመኖሪያ ሁኔታ ይወስኗል ነው የሚሉትና፣ እንግዲህ ሙሉ በሙሉ ድምዳሜ ላይ መድረስም አልተቻለም። በእርግጥ ለአንዳንድ ሴቶች የሚዋጥ እርግዝና መከላከያ ከማንኛውም የጎንዮሽ ጉዳት ጥቅሞ የበለጠ ሊሆን ይችላል። ምክንያቱም የእርግዝና መከላከያ በጣም ውጤታማ ከመሆኑ በተጨማሪ ጥምርና ሚኒክኒን ሌሎች አወንታዊ የአካል ውጤቶችን ሊያስከትል ይችላል ይላሉና ኮፕ ካልነር ህመም ወይም ደግሞ ከባድ ደም መፍሰስ ወይም ከወር አበባ በፊት የሚመጣ ህመም ላለባት ሴት ክኒኑ በትክክል ህመሟን ማሻሻል ይችላል ወይም ደግሞ ለማሻል ይረዳል ይላሉ። ርግዝና ራሱ በተለይ በማደግ ላይ ባሉ ሀገራት ከፍተኛ የጤና ችግር ሊያስከትል ይችላል። ከመድኃኒቱ በተጨማሪ ና ይህ በእንዲህ እንዳለ በርካታ ጥናቶች ባልታቀደ ርግዝናና ከፍተኛ የመንፈስ ጭንቀት መካከል ግንኙነት መኖሩን ደርሰንበታል ብለዋል። ከዛ አንጻርም የሚመጣ እንደሆነ የህክምና ባለሙያዎች በተለያየ ሀገራት ከተደረጉ ጥናቶች በመነሳትም ከዚህ ቀደም የመንፈስ ጭንቀት ላጋጠማቸው ሴቶች የሚዋጥ የእርግዝና መከላከያ ለማዘዝ ይጠነቀቃሉ። ከመድኃኒቶቹ ጋር በተያያዘ ስለሚሆን ማለት ነው። ኮፕ ካልንደር፣ ከዚህ በፊት የመንፈስ ጭንቀት አጋጥሞሽ ከነበረ ወይም ተደጋጋሚ የመንፈስ ጭንቀት ካለብሽ ወይም ማንኛውም የስነ አእምሮ ችግር ካለብሽ ኪኒኑን ስትወስጂ ድባቴ ሊያጋጠምሽ ይችላል ይላሉ። ስለዚህ ቀድሞ ያለው ችግር ካለ ያ መድኃኒት ደግሞ የባሰ የማበረታታትና ከፍ የማድረግ ችግር ይኖረዋልና። እንደ ኮፕ ካልነር ያሉ ባለሙያዎች ደግሞ ራስን ማወቅ ቁልፍ መሆኑን ያሰምሩበታል። ኪኒኑ ለመጀመሪያ ጊዜ መውሰድ ስትጀምሪ ለጥቂት ወራት ስሜትሽን መከታተል አለብሽ፣ ወይም ደግሞ ከአንድ ብራንድ ወደ ሌላ ብራንድ መቀየር ይኖርብሻል። ምክንያቱም የመድኃኒቱ ብራንድ ራሱ ከሰውየው ስነ ባህሪና ከሰውየው ጄኔቲክስ ጋር የሚሄድ ነገር ስላለው ማለት ነው። የርግዝና መከላከያ በስሜትሽ ላይ የሚያሳድረው ለውጥ ከተረዳሽ በአቅራቢያሽ ያለም ጤና ባለሙያም ከማነጋገርም ወደ ኋላ ትቤ። ምክንያቱም ለውጦቹ ሲከሰቱ ከባህሪ አንጻር እንዲታዘዝ ለማለት ነው፣ እንደዚህ የሚደረገው እንግዲህ የተለያዩ ፕሮጀክቶችና አይነቶች ከዚህ ውስጥ ደግሞ በተለያየ መጠንና ዝግጅት ኦስትሮጅን ጋር ተጣምረው መኖራቸውን በማንሳት ከነዚህ መካከል ለአንድ ሰው የሚስማማው ትክክለኛን ክብል ማግኘት ጥቂት ጥበብ ይጠይቃል ያሉ፣ ምክንያቱም ሰውየው ወይም ደግሞ መድኃኒቱን የምትወስደው ሴት ከእሷ ባህሪና ከእሷ አካባቢ ከሷ ተፈጥሮ ጋር የሚሄድ ነገር ነውና በጣም ግን ላይ ሕክምና ያስፈልጋል ሲሉ ይገልጻሉ። ሙሉ በሙሉ ነገሩን ለመድረስ እንግዲህ ከሚዋጥ የእርግዝና መከላከያ ውጭ ሆርሞንም የሚያታክቱ ወይም አነስ ያለ መጠን ያላቸው ብዙ ሌሎች የእርግዝና መቆጣጠሪያ አይነቶች አሉ ወይም ደግሞ የወንድ ወይም የሴት ኮንዶም እነዚህን በመጠቀም በማህፀን ውስጥ የሚቀመጥ ሉፕ፣ በክንድ ላይ የሚቀበር ከሶስት እስከ አምስት ዓመት የሚያገለግል ኢምፕላንት፣ እንዲሁም ለሶስት ወይም ለስድስት ወር በመርፌ የሚሰጥ መከላከያና የሴቶችን የዘር ፍሬ ወይም ማህፀን የምትወስደውን ትቦ መቋጠር፣ እነዚህ እንደ መፍትሄ በተለይ እነዛኞቹ ካላቸው የጎንዮሽ ጉዳት አንጻር የህክምና ባለሙያዎች ጋር በመሄድ እነዚህን ሌላ ተቀያሪ መፍትሄዎች መጠቀም እንደሚቻል ነገር ግን ጥናቶች እንደሚያሳዩት ከሆነ ሰዎች እንደ ባህሪያቸው ወይም እንደ ጄኔቲክሳቸው፣ እንደ አካባቢያቸው ወይም ደግሞ እርግዝናው ነው ያልተፈለገ እርግዝና እንደመሆኑ መጠን የሚከሰትበት ሁኔታ ስለሚወስነው ሙሉ በሙሉ እነዚህ መድኃኒቶች ጉዳት አላቸው የላቸውም ማለት አይቻልም። አንዳንዴ ከብራንዱም ሊሆን ስለሚችል የሚጠቀሙት ሰዎች የራሳቸውን ባህሪ በመለየት ቅርባቸው ወዳለው ጤና ተቋም በመሄድ የትኛውን ነው እኛ መጠቀም ያለብን የሚለው ነገር ቀድሞ ማወቅ እንደሚገባቸው ነው። እንግዲህ መመልከት የቻልነው